ሰላም ጤና ይስጥልን ተመልካቾቻችን፣ ከብስራት የዩትዩብ ቻናላችን ከሀገር ውስጥ እንዲሁም ከውጭ ያገኘናቸው መረጃዎቻችንን ወደ እናንተ እያደረስን የምንቆይበት ሰዓት ላይ ነው የምንገኘው። ዜናዎቹን የመራውን የቅዱስ ደጀኔ ከምለ ስቱዲዮ ባለሙያዎች ጋር በጋራ በመሆን አብሬያቸው መቆይ ነው የሚሆነው። የምናስቀድመውም ደግሞ የሀገር ውስጥ መረጃችን ይሆናል። በስራ መደቡ ላይ ሕግን በማስከበር ላይ ያለን የትራፊክ ፖሊስ ለምን ተቀጣው በማለት ገጭቶ በመግደል ሶስት ሰዎች ላይ ጉዳት ያደረሰው ተሽከርካሪ በቁጥጥር ስር ለመዋል ፖሊስ የማህበረሰቡን ትብብ

በምዕራብ ወለጋ ዞን ጉሊሶ ወረዳ ጉሊሶ ዜሮ ሁለት ቀበሌ ውስጥ በስራ መደቡ ላይ ሆኖ ህግን እያስከበረ ያለ የትራፊክ ፖሊስ መኮንን በመግጨት የገደለና በሶስት ሰዎች ላይ የአካል ጉዳት አድርሶ ያለመጠን አሽከርካሪ በቁጥጥር ስር ለመዋል የምዕራብ ወለጋ ፖሊስ የህብረተሰቡን ትብብርና ድጋፍ ጠይቋል። የምዕራብ ወለጋ ዞን ፖሊስ ዋና መምሪያ የኮሚኒኬሽን ክፍል ኃላፊ ዋና ኢንስፔክተር ቹቹ ኢቱ እንደገለጹት ተፈላጊ ታምራት ምትኩ የተባለው የ31 ዓመት አሽከርካሪ በስራ ላይ ህግን እያስከበረ ያለ የትራፊክ ፖሊስ መኮንን ገጭቶ በመግደልና ሶስት ሰዎች ሰዎች ላይ የአካል ጉዳት አድርሶ መሰሩን ገልጸዋል። መስከረም አምስት ቀን ሁለት ሺ አስራ ስምንት ዓመተ ምህረት ከቀኑ አስር ሰዓት ላይ ተፈላጊው አሽከርካሪ የሰሌዳ ቁጥር ኮድ ሶስት አርባ ስድስት አንድ ስድስት አምስት ኦሮ የህዝብ ማመላለሻ ሚኒባስ ተሽከርካሪ ውስጥ ተሳፋሪ ተጓዦችን ጭኖ አይራ ከሚባል ከተማ ወደ ጉሊሶ ከተማ እያሽከረከረ ያለም በተጓዥ ተሳፋሪዎች ላይ አላግባብ የታሪፍ ጭማሪ ማድረጉን ከተጓዦች ውስጥ ለትራፊክ ተቆጣጣሪው የፖሊስ መኮንን በስልክ በመደወል መረጃ በመስጠቱ የትራፊክ ፖሊስ ተቆጣጣሪው ሊያስቆመው እንደቻለ ገልጸዋል። ተፈላጊው አሽከርካሪ ተሽከርካሪውን የሚያቆም መስሎ የተሽከርካሪውን ፍጥነት ከቀነሰም በኋላ በስራ ላይ ህግ በማስከበር ላይ ያሉ ረዳት ኢንስፔክተር ደሳሌን ባየሰ የተባሉትን የትራፊክ ተቆጣጣሪ የፖሊስ መኮንን ገጭተው በመግደል ሌላ የትራፊክ ፖሊሱን በትብብር ያሳፈረ ሞተረኛና ሁለት እግረኛ ገጭተው ጉዳት በማድረስ ለጊዜው ሊሰወር መቻሉን ዋና ኢንስፔክተር ቹቹ ኢቱ ገልጸዋል። ተፈላጊ አሽከርካሪ በእለቱ ጠዋት ተመሳሳይ የታሪፍ ጭማሪ በተሳፋሪ ተጓዦች ላይ በማድረጉም የትራንስፖርት ህግ በመተላለፉ በሌላ የትራፊክ ፖሊስ ተቆጣጣሪ በሆነች አባል የተከሰሰና የተቀጣ እንደነበር ገልጸዋል። የትራፊክ ተቆጣጣሪ ፖሊስ ረዳት ኢንስፔክተር ደሳኔን ባይሳ በፖሊስ ሰራዊት ውስጥ በተለያዩ ሙያዎች ያገለገሉና ለአመታት የትራፊክ ተቆጣጣሪ ሆነው በማገልገል ላይ እንደነበሩም ገልጸዋል። በአሁኑ ሰዓት ታምራት መተኩ ረጋሴ የተባለው የሰላሳ አንድ አመት አሽከርካሪ አደጋውን አድርሶም የተሰወርና ፖሊስም ተፈላጊውን ለህግ ለማቅረብ ጥብቅ ክትትል እያደረገ በመሆኑም ህብረተሰቡ የተለመደውን ትብብሩን እንዲያደርግ የምዕራብ ወለጋ ዞን ፖሊስ ዋና መምሪያ ጥሪ ማስተላለፉን ዋና ኢንስፔክተር ቹቹ ኢቱ ጨምረው ገልጸዋል። ዘገባው የሰማር አለባቸው ነው። በምዕራብ ጉጂ ዞን በቡሌ ሆራ ወረዳ ቡሃሬ ቀበሌ ኤደራ የተባለ ስፍራ አንድ እግረኛን ገጭቶ በሁለት እግረኞች ላይ ጉዳት አድርሶ የተሰወረው ግለሰብ በቁጥጥር ስር ውሏል። መስከረም 21 ቀን 2018 ዓም ከምሽቱ አንድ ሰዓት ላይ የሰሌዳ ቁጥር ኮድ 3 ቢ 28066 አዲስ አበባ የጭነት ተሽከርካሪ እያሽከረከረ ያለ አሽከርካሪ በምዕራብ ጉጂ ዞን ቡሌ ሆራ ወረዳ ቡሃሪ ቀበሌ ኤደራ የተባለ ስፍራ አንድ እግረኛን ገጭቶ በሁለት እግረኞች ላይ የአካል ጉዳት አድርሶ ተሰውረዋል። የቡሌ ሆራ ወረዳ ፖሊስ መስከረም 22 ቀን 2018 ዓም ወዲያውኑ የአሽከርካሪውን ፎቶ፣ የተሽከርካሪውን ታርጋና አይነት ለአጎራባሽ ክልሎች የትብብር ደብዳቤና በማህበራዊ ድረገጽም ለማህበረሰቡ ያሰራጨ መሆኑ ተገልጿል። ፈላጊ አሽከርካሪ ማንም አይከታተለኝም በማለት ደቡብ ክልል ጌዲዮ ዞን ጨርሶ ወረዳ አደጋ ያደረሰበት ተሽከርካሪ ይዞ ሲያሽከራክር በጌዲዮ ዞን ጨርሶ ወረዳ ፖሊሶች በቁጥጥር ስር ውሎ አደጋ ወዳደረሰበት ለቡሪሆራ ፖሊስ ሊተላለፍ መቻሉን የጌዲዮ ዞን ጨርሶ ወረዳ ፖሊስ የማህበረሰብ አቀፍ ወንጀል መከላከል ማስተባበሪያ ኃላፊ ምክትል ኢንስፔክተር ግርማ ተፈራ ገልጸዋል። ዘገባው የሰማር አለባቸው ነው። ተመልካቾቻችን እስካሁን የሀገር ውስጥ መረጃዎቻችን እየነገርናችሁ አብረናችሁ ቆይታ አደረግን። ከዚህ በማስከተል ደግሞ ከውጭ ወደ ሰማናቸው መረጃዎቻችን እናሳልፋችኋለን። የማዳጋስካር ወታደራዊ መሪ ፕሬዚደንት ሆነው ቃለ መሀላ ፈጽመዋል። የማዳጋስካር ወታደራዊ መሪ ዛሬ አርብ እለት በዋና ከተማ አንታናናሪቮ በሚገኘው ከፍተኛ የህገ መንግስታዊ ፍርድ ቤት ፊት በፕሬዚደንትነት ቃለ መሀላ ፈጽመዋል። ቃለ መሀላ ሲፈጽሙ ኮሎኔል ሚሼል ራንድሪሪና በፍርድ ቤት ችሎት የማዳጋስካር ሪፐብሊክ ፕሬዚደንት ሆኜ የተጣለብኝን ከፍተኛ ኃላፊነቶች ሙሉ በሙሉና በፍታዊነት እፈጽማለሁ ብለዋል። ቃለ መሀላ የተፈጸመው ለሳምንታት በቆየው የውሀና የኤሌክትሪክ እጦት ተቃውሞ ከሀያ በላይ ሰዎች ተገድለው አንድ መቶ የሚደርሱ ሰዎች ከቆሰሉበት የትውልድ ዚህ ማዳይ ወጣቶች ተቃውሞን ተከትሎ ነው ከዚሁ ተቃውሞ ጋር በተያያዘም በ በዚህ ሳምንት የቀድሞ ፕሬዚደንት ራጆሊና ከሀገር መሰደዳቸው ይታወሳል። የአፍሪካ ህብረት ፕሬዚደንት አንድሪ ራጆኤሊናን ለማስወገድ መፈንቅለ መንግስት መደረጉን በመቃወም ሀገሪቱን ከአባልነት ማገዱ ይታወሳል። የሰራተኛ ማህበራትና የሲቪክ ማህበራትን ያካተቱት ሰልፈኞቹ የተሻለ አስተዳደርና የስራ እድልን ጠይቀዋል። በሌሎችም የዓለም አካባቢዎች በወጣቶች የሚመራውን ተቃውሞ እንዲቀሰቀስም ምክንያት ሆኗል። ለሰዓቱ ወደ ያዝነ የመጨረሻው መረጃችን ስናሳልፋችሁ ትራምፕ ደህንነት በሌላቸው የአሜሪካ ከተሞች የፊፋ የዓለም ዋንጫ ጨዋታ እንደ እንዳይደረግ ሊከለክሉ ይችላሉ መባሉን አዘጋጆቹ ውድቅ አድርገዋል። የ2026 የፊፋ የዓለም ዋንጫ አዘጋጆች የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ደህንነታቸው አስተማማኝ ናቸው ብለው በማያስቧቸው ከተሞች ጨዋታዎች እንዳይካሄድ ሊያደርጉ ይችላሉ የሚለውን ስጋት ውድቅ አድርገዋል። የሪፐብሊካኑ ፕሬዚደንት ትራምፕ ከኢሚግሬሽንና ና ከወንጀል ተነሳሽነታቸው ጋር ካልተባበሩ ጨዋታዎችን በዲሞክራቶች ከሚመሩት ሳን ፍራንሲስኮ ና ሲያትል እንዳይደረግ ለመከልከል እንደሚያስቡ ባለፈው ወር ተናግረው ነበር። በዚህ ሳምንት ጉዳዩን በድጋሚ ትራምፕ አንስተዋል። በዚህ ጊዜ ያው ንግግራቸውን በቦስተን ና በዲሞክራቲክ ከንቲባው ሚሼል ዉ ላይ ኢላማ ያደረ ያደረገ ሲሆን በቀጥታ ለፊፋ አለቃ ጃኒ ኢንፋንቲኖ ይግባይ ማለት እንደሚችል ተጠቁሟል። የ2026 የዓለም ዋንጫ ውድድርም በጋራ ለማስተናገድም ካናዳ፣ ሜክሲኮ ና ዩናይትድ ስቴትስ ያደረጉትን የተሳካ ፉክክር የመሩት ጆን ክሪስቲክ እቅዱ ለአስርት ዓመታት ያህል እየተካሄደ እንደሆነና በፖለቲካ ንግግሮች ያልተነካ መሆኑን አጽንኦ ሰጥተዋል። አክለውም ትኬቶች ቀድሞውኑ እየተሸጡ ነው። የእንግዳ ማረፊያ ፓኬጆች ለአንድ ዓመት ያህል ሲሸጡም ቆይተዋል። እስካሁን ከአንድ ሚሊዮን በላይ የዓለም ዋንጫ ትኬቶችም ተገዝተዋል ሲል ፊፋ ሐሙስ ዕለት አስታውቋል። ፊፋ ከዚህ ቀደም የ2026ቱን የ የዓለም ዋንጫ አዘጋጅን ለመቀየር የዓለም አቀፉ የእግር ኳስ አስተዳዳሪ አካል የመጨረሻ ውሳኔ እንዳለው ተናግሯል። ነገር ግን በዚህ ሳምንት የደህንነት ጉዳይ የመንግስት ኃላፊነት እንደሆነ ግልጽ ነው እናም ለህዝቡ ደህንነት የሚበጃውን ይወስናሉ ሲል ፊፋ ክሎ አስታውቋል። ለሳቱ የያዝናቸው መረጃዎቻችን እነዚህን ይመስሉ ነበር። ስለተከታተላቸውን እጅግ አርገናችሁ እያመሰገን እንሰናበታችኋለን። ሁላችሁም በያላችሁበት መልካም መልካም እየተመኘን ተሰናበትኳችሁ። ሰላም